ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ስፖርታዊ መረጃዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ዛሬም እንደተለመደው ትልቅ ክለቦችን የተመለከተም ወቅታዊ ጥንቅሮችን ይዘን መተናል። በሳምንቱ አጋማሽም በርከት ያሉ ጨዋታዎች ተካሄዱም፣ በርከት ያሉ ጉዳቶችንም ሰማን። በሳምንቱ መጨረሻም የፕሪሚየር ሊግ ጨዋታዎች ይደረጋሉ። የፕሪሚየር ሊግ ብቻ ሳይሆን የአውሮፓ ትልልቅ ሊጎች ይመለሳሉ። ግን ትልቁ ነገር የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎችም እንደዚሁ ቀጥለው የሚካሄድ ይሆናል በቀጣይ ሳምንት አጋማሽና ከዛ ጋር በተያያዘ በርካታ መረጃዎች እየወጡ ነው። አንድ በአንድ እንመለከታችኋለን። ማንቸስተር ዩናይትድ በለቀቃቸው ተጫዋቾች እየተቀጣ ነበር። በዚህም ሳምንት አይተናል። ዛሬ ደግሞ ከለቀቀው አንድ ኮከብ ተጫዋች ስለ ዩናይትድ ቆይታው አነጋጋሪ መረጃዎችን ይዞቷል። ታደምጡታላችሁ። አሌሃንድሮ ጋር ናቸው። በፎረስት ደካማ ብቃት ምክንያት ምናልባትም የኢትሃዱ ጨዋታ እንዳመለጠ ሁሉ የኦልትራፎርዱም የማንቹሪያን ደርቢ ጨዋታ ሊያመልጠው ይችላል። የሜል ስፖርትን ዘገባ እንመለከታለን። ሁለቱ ክለቦች አስሮ ላይ ጨዋታ አልፏቸዋል አቻ ውጤትን ካስመዘገቡ በማንቸስተር ደርቢ በማንቸስተር ዩናይትድ በኩል ተጨማሪ የቡድን ዜናዎችን ይዘናል። አርሰናልም ተጋጣሚው ሪያል ማድሪድም ኋላ መስመራቸው የተረጋጋ አይደለም። አርሰናል የጉዳት ስጋት አለበት። ሪያል ማድሪድ የቅጣት ስጋትም የጉዳት ስጋትም አለበት እንመለከተዋለን። ከጋብርኤል ማጋሌሽ ጋር በተያያዘ ተጨማሪ መረጃዎችንም እያገኘ እንገኛለን። ዴክላን ራይስ፣ ሚኬል ሜሪኖ፣ ጁሊያን ቲምበር ወይንስ ኢታን እንዋኔሪ ከአራቱ የወሩ ለእናንተ ምርጡ ማን ነበር? የአርሰናል ደጋፊዎች አጋሩን እኛጮቹን ይፋ አደረግንላችሁ። ከሊቨርፑል ጋር በተያያዘ ጄሚ ካራገር ያው ሲዝኑ አብቅቷል፣ ከዚህ በኋላ የመርሃ ግብር ማሟላት ያክል ነው እያለ ነው ለሊቨርፑል። ከዛ ውጭ ቨርጅል ቫንዳይከን እናነሳለን፣ የአርኔ ስሎት ጋዜጣዊ መግለጫ ተካቷል። ከዛ ውጭ ግን ዛሬ ፕሪሚየር ሊጉ በይፋ ጀምስ ታርኮስኪ ቀይ ካርድ ይገባው ነበር ብሎ ይቅርታ ጠይቋል። ስለዚህ ቅጣት ይጠበቃችኋል ወይ ወይስ ለስተቱን ምን ይቀጣሉን? ዳኛው ፖል ቴርኒን ጨምሮ በቫር ዳኝነት ላይ የነበሩትን ጭምር ማለት ነው። ምን ይደረጋል የሚለው በቀጣይ የሚጠበቅ ነው የሚሆነው። አንጌል ፖስቴኮ ጉል የቼልሲ ትልቁ ችግር ጉዳት ነው፣ ወጥ እንዳይሆን ያደረገው ጉዳት ነው እያሉ ይገኛሉ። በፕሪምየር ሊግ ሌሎችንም ክለቦች እናነሳለን። የአውሮፓም ባርሴሎና፣ ሪያል ማድሪድ ትልቆቹን ክለቦች የተመለከተ ወቅታዊ መረጃዎችን እያደረስናችሁ ነው ቆይታ የምናደርገው እንደ ሁልጊዜው ላይክ ሰብስክራ ሼር እያረጋችሁም ከእኛ ጋር እንድትቆዩ በአክብሮት ጋብዘን አጠር አጠር ያሉ ስፖርታዊ መረጃዎቻችንን ባልተጠበቀው ሰዓት በተደረገው የኢትዮጵያ ፕሪምየር ሊግ ጨዋታን ጀምር በኢትዮጵያ ፕሪምየር ሊግ 23ኛ ሳምንት መርሃ ግብር ፋሲል ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ አጼዎቹ ሁለት ለአንድ በሆነ ውጤት ድል አደረጉ። የአጼዎቹን የማሸነፊያ ግቦች ጌታነ ከበደ እና ሸምስዲን መሐመድ ሲያስቆጥሩ ለወልዋሎ አዲግራት ዩኒቨርሲቲ ቡልሻ ሹራ ነበር ኳስና መረብን ያሳረፈው። ፋሲል ከነማ ተከታታይ ሁለተኛ የፕሪሚየር ሊግ ድሉን ነው መሳካት የቻለው። ወልወላ ዲግራት ዩኒቨርሲቲ በውድድር ዘመኑ አስራ አራተኛ ሽንፈቱን አስተናግዷል። ኦልሞስት ለመውረድ ሁሉንም ነገር ያሟለው የኢትዮጵያ ፕሪሚየር ሊግ ቡድን ነው። ፋሲል ከነማ 30 ነጥብ፣ ወልወላ ዲግራት ዩኒቨርሲቲ 9 ነጥብ ብቻ አለው። ቀጣይ ሰኞ በ ሀያ አራተኛ ሳምንት ፋሲል ከነማ ከቅዱስ ጊዮርጊስ፣ እንደዚሁም ውሎላ አዲግራት ዩኒቨርሲቲ ከኢትዮጵያ መድን ጋር እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ከአውሮፓ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንደሞ እንሻገር። ውድ ቤተሰቦቻችን በድጋሚ መልካም ቆይታ ተመኘን። የፊፋ የ2026 የአለም ዋንጫ የወንዶቹ በአሜሪካ እንደሚደረግ ይታወቃል። በእርግጥ ካናዳና ሜክሲኮም አጋር ሀገራት አሉ በአዘጋጅነት ፊፋ የ2031 የሴቶች ዓለም ዋንጫ ውድድርን ምን በማዘጋጀት አሜሪካ ብቸኛ ጥያቄ ያቀረበች ሀገር መሆኗን አረጋግጧል። አሜሪካ እንግዲህ በሀገር ብቸኛው ሀገር በመሆኗ ምክንያት የአዘጋጅነት እድሉን ለማግኘት እንደምትችል ነው ፕሬዚዳንት ዣን ኢንፋንቲኖ ያረጋገጡት በሌላ በኩል የ235 ሴቶች አለሟንጫን ለማዘጋጀት ዩናይትድ ኪንግደም በብቸኝነት ጥያቄ ማቅረቧንም ዣን ኢንፋንቲኖ አስረድተዋል ዩናይትድ ኪንግደም የሴቶች ዓለም ዋንጫ በታሪክ ለመጀመሪያ ጊዜ እንዲሁም አሜሪካ ውድድሩን ለሶስተኛ ጊዜ የሚያዘጋጁም እንደሆነ ታውቋል ማለት ነው። በቀጣይ የሚካሄደው የ2027 ሴቶች ዓለም ዋንጫ ውድድር በደቡብ አሜሪካዊት ሀገር ብራዚል እንደሚካሄድ ሳይዘነጋ ማለት ነው። በጆሴ ሞሪኒዮ በኩል መነጋገሪያነታቸው እንደቀጠለ ይገኛል። በተለይም የፌነር ባቸው ዋና አሰልጣኝ ጆሴ ሞሪኒዮ በደርቢው ጨዋታ በጋላታሳራይ እና በፌነር ባቸው ጨዋታ የጋላታሳራይን አሰልጣኝ ኦካን ብሩክ ጋር አለመግባባት ውስጥ ገብተው እንደነበረ እኛም በማለዳው መረጃችን በሰበር አድርሰናችሁ ነበር የቱርክ ፖሊስ ጣልቃ እንደገባም ጣልቃ እንዲገባ ባስገደደ የሁለቱ ክለቦች ቡድን አባላት አለመግባባት ወቅት ጆሴ ሞሪኖ አሰልጣኝ ኦካን ቡሩክን አፍንጫ ጎትተው ነው መሬት ላይ የጣሏቸው። አሰልጣኝ ጆሴ ሞሪኖ ድርጊት እንደ ጥቃት ከተወሰደ በሀገሪቱ ፌዴሬሽን ደንብ መሰረት አስር ጨዋታን ይቀጣሉ። ድርጊቱ ስፖርታዊ ጨዋነት የጎደለው ድርጊት ተደርጎ ከተወሰደ አሰልጣኝ ጆሴ ሞሪኖ ከአንድ እስከ ሶስት ጨዋታ ሊቀጡ እንደሚችሉ ተዘግቧል። ከተቀናቃኝ አሰልጣኝ ጋር ሲጋጩ የመጀመሪያቸው ያልሆነው ጆሴ ሞሪኖ ከዚህ በፊት ከአሰልጣኝ አርሰን ቬንገር ጋር ጸብ ውስጥ ገብተው ከፍተኛ የሆነ ግብግብ ውስጥ እስከ መተናነቅም ደርሰው እንደነበረ የቅርብ ጊዜ የፕሪምየር ሊግ ትውስታችን ነው። ጆሴ ሞሪኖ ስፔሻል ዋን ግን በሚያደረጉት ነገር እንዴት ነው ውድ ቤተሰቦቻችን? የግል መልከታችሁን እናንተም ብታጋሩን ደስ ይለናል። የ2024 የውድድር ዘመን የጣሊያን ሴሪያ የወራ መጋቢት የወሩ ምርጥ ተጫዋች እጩዎችም ይፋ ተደርገዋል። በዚህ መሰረት ኒኮላ ባሬላ ከኢንተር ሚላን፣ ዱቪክ ከሮማ፣ ዳንኩና ከኮሞ፣ ፋጊዮሊ ከፊዮረንቲና፣ አርሶሎኒ ከቦሎኛ፣ ኦማር ሴሌት ከዩዲኒዜ እነኚህ ስድስት ተጫዋቾች የጣሊያን ሴሪያ የወራ መጋቢት የወሩ ምርጥ ተጫዋች እጩ ውስጥ መካተት ችለዋል። የአሜሪካ ሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ በኮንካካፍ ሻምፒዮን ካፕ ተሸንፏል። 2025ም ከገባ በኋላ ለመጀመሪያ ጊዜ ሽንፈት አጋጥሞታል። እንግዲህ የኢንተርሚያሚ ጨዋታ ኦርዳይዝ ለሎስ አንጀለስ 57ኛው ደቂቃ ባስቆጠረው ግብ ነው ኢንተር ሚያሚዎች በ2025 የመጀመሪያ ሽንፈታቸውን ያስተናገዱት። የዓለም ኮከቡ ሊዮኔል አንድሬስ ሜሲ እንግዲህ በጨዋታው ላይ ተሰልፎ መጫወት ቢችልም ስድስት ነጥብ ስድስት ሬቲንግ ብቻ ነው የተሰጠው። ሀያ ስምንት ኳሶችን ተነጥቋል። ሜዳ ላይ የዚህን ያክል ኳስ የተነጠቀ አንድም ተጫዋች የለም። ውድ ቤተሰቦቻችን፣ በምሽቱ ጨዋታ 90 ደቂቃ ነው ሜዳ ላይ ያሳለፈው ሊዮኔል አንድሬስ ሜሲ። 88 ኳስ ነካም። ከ62 የማቀበል ሙከራ 45ቱ ስኬታማ ነበር። 74 በመቶ ብቻ ነው በመቶኛ ካየ ነው ከስምንት ድሪብል አራቱን አሳክቷል። ሀያ ስምንት ኳስ ተነጥቋል። ሁለት ሙከራ አደረገም አንድም ኳስ ወደ ሳጥን ውስጥ አላሻገርም። ሀያ ስምንት ኳስ መነጠቁ ደግሞ በጨዋታው ላይ መነጋገሪያ የነበረው ትልቁ ጉዳይ ነው። በኋላም ላይ እሱ በጣም ተበሳይቶ ነበረና የኢንተር ሚያሚ ተጫዋቾች ደጋፊዎችን ሊደግፏቸው የመጡትን ማለት ነው ሲያበረታቱ ሊሆን የላንድሬስ ሚሲ ግን በብስጭት ወደ መልበሻ ክፍል ሲያቀና ነበር የተመለከት ነው። ኢንተር ሚያሚ በ2025 የመጀመሪያ ሽንፈቱን ማስተናገዱን ተከትሎ አሁንም በአውሮፓ ደረጃ ባርሴሎና ከትልቅ ክለቦች ውስጥ ብቸኛው ሽንፈት ያላስተናገደ ቡድን ሆኖ ቀጥሏል። በባርሴሎና በኩል ዩቬንቱስ አስደናቂውን ተጫዋች ኬረን ያልዲዝን ሁኔታ መከታተል ጀምሯል። ዩቬንቱስ ከ50 ሚሊዮን ሮ እንደለጠፈበት ይታወቃል። የተጫዋች በእርግጥ በባርሴሎና ብቻ አይደለም በአውሮፓም ትልቅ ክለቦች ጭምር የሚፈለገው ተጫዋች እንደሆነ ይታወቃል። ይህን ተጫዋች ለመውሰር ታዲያ 50 ሚሊዮን ሮ በባርሴሎና በኩል መበጀት ይኖርባቸዋል። ዩቬንቱሶች ግን ተጫዋቹንም መልቀቅ አይፈልጉም። በእርግጥ የተጫዋቹ ውሳኔም በቀጣይ ክረምት የሚጠበቅ ነው የሚሆነው። ባርሴሎና 140 ገቦችን በሃንስ ፊሊክ የአንድ ዓመት የአሰልጣኝነት ቆይታ እያስመለከቱን ይገኛሉ። እጅግ እጅግ በጣም አስገራሚ የሚባል ነው። በእርግጥ ባርሴሎና በስፔን ላሊጋ እግር ኳስ ታሪክ አንድ መቶ አርባ ግቦችን በጥቂት ጨዋታ የደረሰ ብቸኛው ክለብ ነው። የሃንስ ፍሊክ ቡድን ደግሞ ዘንድሮ ፍጹም የተለየ መሆኑን እየተመለከትን ነው። ጁልስ ኮንዴ፣ አትጠራጠሩ አሁንም ሶስቱን ዋንጫ ስፔን ኮፓ ዴላሪ፣ ላሊጋውና የአውሮፓ ሻምፒዮንስ ሊግን እናነሰዋለን። ህልማችን እሱ ነው ብሏል። ሪያል ማድሪድ ለመጀመሪያ ጊዜ ትሪፕልን ለማንሳት ባርሴሎና ደጋግሞ ለማንሳት የሚያደርጉት ፍልሚያ ቀጣይ ይጠበቃል። ኤፕሪል 24 አካባቢ የፍጻሜ ጨዋታ እንደሚያደርጉ ይታወቃል። በስፔን የኮፓ ዴላሬ ጨዋታ ፔድሪም እንግዲህ በእግር ኳስ ህይወቴ እንደዚህ ተደስቼ አላውቅም ብሏል። በጣም እየተዝናናው ነው። በዛ ላይ ደግሞ የብቃቴ ምርጡ ላይ ይገኛለውም ብሏል ፔድሪ። አያይዞም ስለ ባላንዶር ሽልማት ተጠይቆ ነበረ። በፍጹም እሱን እያሰብኩኝ አይደለም። አሁን የማስበው ነገር በሙሉ አእምሮ ውስጥ ያለው ሶስት ዋንጫ ባርሴሎና በአንድ የውድድር ዓመት ማግኘት የሚችልበትን ብቃት በሜዳ ላይ ማሳየት ብቻ ነው። ትኩረት የሱ ነው ሲል ተደምጧል። የዘንድሮ አስደናቂ ተጫዋች ላሚኒ ያማል ገና 17 ዓመቱ ነው። 17 አስስት 13 ግብ 30 የግብ አስተዋጽኦ በሃንሲ ፊሊክ ስር ከገባ በኋላ እነኚህን የግብ አስተዋጽኦች ማበርከት ችሏል። ለሃንሲ ፊሊክ እግር ኳስን በጣም ምቹ ተጫዋች የሆነው ላሚን ያማል ነው ማለት ይቻላል። እጅግ በጣም አስደናቂ ብቃት ላይ ይገኛል። ይህ ተጫዋች በእርግጠኝነት ያለምንም ጥርጥር በአውሮፓ ውስጥ እነ ሜሲ እነ ሮናልዶ የደረሱበት ደረጃ ላይ መድረስ እንደሚችል ገና በዚህ ዕድሜ የሚያደርጋቸው እንቅስቃሴዎች ማሳያ ናቸው። ቤንጃሚን ሼሽኮ አሁን ላይ ለአርቢ ሌብሽንግ 18 ግቦችን አስቆጥሯል ይሄ ሲሆን ለሶስተኛ ተከታታይ ዓመት ነው። በአውሮፓም በትልቅ ክለቦች የሚፈለገው ይህ አጥቂ እንደ ቡድን ቡድኑ ጥሩ ባይሆንም፣ በግሉ ግን እጅግ በጣም አስደናቂ ጊዜን እያሳለፈ ይገኛል። 18 የግቦች ላይ ለሶስተኛ ተከታታይ ዓመት ደርሷል። ቀጣይ ክረምት የእናንተ ክለብ አጥቂ ቢሆን ትመኙታላችሁ ወይ? መልከታችሁን አጋሩን። አስቶንቪላ ዘንድሮ ፍጹም የተለየ ውድድር ዓመትን እያሳለፈ ይገኛል። በዛ ላይ ደግሞ የአስቶንቪላ ለየት የሚያደርገው ነገር ወደ ቤተሰቦቻችን ባለፉት ስድስት ጨዋታ ማሸነፉ ብቻ አይደለም ከስድስቱ ጨዋታ አንድ ጨዋታ ብቻ ነው ግብ የተቆጠረበት ከዛ በተጨማሪ በአምስቱ ጨዋታ ላይ ሶስት ለባዶ ሶስት ጊዜ አሸንፏል። አንድ ለባዶ አንዴ ሁለት ለባዶ እና ሶስት ለአንድ አሸንፏልና እጅግ በጣም አስደናቂ የሚባል ጉዞ ላይ ይገኛል አስቶን ቪላ ኡና ኤምሬ በተለይም በጥር የዝውውር መስኮት ላይ የውሰት ተጫዋቾች ከጨመሩ በኋላ እነ ራሽፈርድ እና አሴንሲዮን ካመጡ በኋላ ፍጹም የተለየ ቡድንን በእንግሊዝ ፕሪሚየር ሊግ እያስመለከቱን ይገኛሉ። ከዛ በተረፈ ግን ቡድናቸው ውስጥም አቆየት የሚፈልጓቸው በርካታ ተጫዋቾች አሉ። ቡበከር ካማራ አንደኛው የሚጠበቀው ተጫዋች ነው። በርካታ ክለቦች እየፈለጉት ይገኛሉ። ቡበከር ካማራ ታዲያ የቀረበለትን ኮንትራት በአስቶን ቪላ ቤት የሚፈርመው ቀጣዩ ውድድር ዓመት አስቶን ቪላ የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ የሚሆን ከሆነ ብቻ ነው ተብሏል እንግዲህ ይህ አይሆን ከሆነ ተጫዋቹ አስቶንቪላን ለቆ ወደ ትልልቅ ክለቦች መጓዝ ይፈልጋል ተብሏል። በበርካታ የአውሮፓ ክለቦች በፕሪሚየር ሊግም ጨምሮ እየተፈለገም እንደሆነ ይታወቃል። የአቡበከር ካሜራን ካነሳን እዛ አስቶንቪላ ቤትን ቆይና ማርከስ ራሽፈርድ ከፕሪሚየር ሊግ ውስጥ ከምናውቃቸውን ካርሎስ ቴቬዝ፣ የዲናዛር ዴኒስ ቤርካም በላይ የእንግሊዝ ፕሪሚየር ሊግ ግቦችን በድምሩ ለማንቸስተር ዩናይትድና ለአስቶንቪላ አስቆጥሯል። ከእነኝን የመሳሰሉ ከዋክብቶች በላይ ግቦች አሉት ማለት ነው። እያሳየ የሚገኘው ብቃት አሁንም በትልልቅ ደረጃ ጨወት እንደሚችል በደንብ እያስመለከተ ይገኛል። የማንቸስተር ዩናይትድ ቀጣይ ውሳኔ ተጫዋቹ ላይ ግን እስካሁን ግልጽ እንዳልሆነም ይታወቃል። ሌላኛው የቡድን አጋሪ የሆነው ማርኮ አሴንሲዮ ወደ አስቶንቪላ ደርሶ ጨዋታዎችን ማድረግ ከጀመረበት ጊዜ ጀምሮ ከፌብራሪ 9 ጀምሮ ማለት ነው ስምንት ግቦችን አስቆጥሯል። በፕሪሚየር ሊጉ የሱን ያህል ግብ ያስቆጠረ አንድም ተጫዋች አናገኝም። ብሩኖ ፈርናንዴስ ሰባት አለው፣ መርሙሽ ስድስት አለው፣ ሳላህም ተመሳይ ስድስት አለው። ኢሳክ ሃላንድ ሜሪኒ አምስት አምስት አስቆጥሯል። ከሱ በኋላ ኤቨነልሰን ኩንሃና ሳር አራት አራት አላቸው። የፊት መስመር ተጫዋቹን መርካሴን ሲሆን ያክል ግን ግብ ከፌብራሪ ዘጠኝ ወይም እሱ መጫወት ከጀመረበት ጊዜ ጀምሮ ላስቶንቪላ አንድም ያስቆጠረ ተጫዋች አናገኝም። ግብን ካነሳን አሌክሳንደር ኢሳክ ለሁለተኛ ተከታታይ ዓመት ሀያ ግቦችን ለክለቡ ኒካስል ዩናይትድ እንዳስቆጠረ ነገር ናችሁ። በጣም አስገራሚ ነገር ግን እነኚህን ሀያ ግቦች ሲያስቆጥር አስሩን ሴንት ጄምስ ፓርክ ስቴዲየም ላይ ሲያስቆጥር፣ ቀሪ አስር ግቦችን ግን ለማስቆጠር ሊፋለሟቸው ከሜዳቸው ውጭ ሄዱ ክለቦች ስቴዲየም ላይ ነው እነኚህን አስር ግቦች ያስቆጠረው እና በሜዳውም ከሜዳውም ውጭ አስር አስር የተመጣጠኑ ግቦችን ማስቆጠር ችሏል። ኤንዞ ማሬስካም ተስፋ አደረጋለውኝ ጀደን ሳንቾ የበለጠ እንደሚሻሻል፣ ይህ ለሱም ለእኛም በጣም ጠቃሚ ነገር ነው ብሏል። እንደሚታወቀው የጀደን ሳንቾ ቀጣይ ጣፈንታ የሚወሰነው ቼልሲ ቤት በሚያሳየው ቀጣይ የፕሪሚየር ሊግና የኮንፈረንስ ሊግ ጨዋታ በቃቶች ወይም ፐርፎርማንስ ላይ ተመስርቶ ነው። ካልሆነ እንግዲህ ፐርፎርማንስ ዝቅ ካለ አምስት ሚሊዮን ዩሮ ቅጣታቸውን ከፍለው ለዩናይትድ ይመልሱታል። በተጫዋቹ ደስተኛ ከሆኑ 25 ሚሊዮን ዩሮ ከፍለው የግላቸው ያደርጉታል። ቀጣይ የሚጠበቀው ነገር ነው። በኤንዞ ማሬስካ ስር እንግዲህ ተጫዋቹ የተቀሩትን ጨዋታዎች ምን አይነት እድል ያገኛል የሚለው ይጠበቃል። ማሬስካን ካነሳን ግን እሳቸው ቡድን ዘንድሮ ወጥ አይደለም። እርግጥ ለወጥ አለመሆኑ በቂ በቂ ማስረጃ አለን ይላሉ እሳቸው የጉዳትን ነገር እያነሱት በቶማሽ ቱሄል የመጀመሪያ 50 ጨዋታ ቼልሲ ሰላሳ አንድ ጨዋታ ላይ መረቡን አላስደፈረም። እጅግ በጣም አስገራሚ የሚባል ቁጥር ነው። በ19 ጨዋታ ብቻ ነው መረባቸውን ያስደፈሩት። አንጌል ፖስቴኮ ጉል ግን የቼልሲ ወጥ ብቃት አለማሳየት ከጉዳት ጋር በተያያዘ ነው። በርካታ ቁልፍ ተጫዋቾችን አጥተዋል። በእርግጥ ጉዳት ዘንድሮ ለቼልሲ ብቻ የመጣ አይደለም። በርካታ ክለቦችን ጎድቷል። አንደኛው ማሳያ እኛንንም ይላሉ አንጌል ፖስቴኮ ጉል። ታዲያ ከዚህ ጋር በተያያዘ አንጌል ፖስቴኮ ጉል የቼልሲ ወጥ ብቃት አለማሳየት ከዚህ ጋር የተያያዘ ነው ይላሉ። የቀድሞ አሰልጣኛቸው ሮቤርቶ ዲማቲዮ ደግሞ ኒኮላስ ጃክሰንን አደንቃለሁኝ በጣም ጥሩ የሚባለ ተጫዋች ነው። ነገር ግን ዋንጫን ለሚፈልግ ቡድን አንድ አጥቂ 25 ግብ ማስቆጠር አለበት። ለዚህ ደግሞ ቼልሲ እንደ ቪክተር ኦስሜን እና ቪክተር ጌኬሬስክ ያሉ ተጫዋቾችን ወደ ገበያ ወጥቶ መመልከት አለበት። ልምድ ያለውን ተጫዋች ከፈለገ ደግሞ አሌክሳንደር ኢሳክ አለለት። ስለዚህ ከነኛ አማራጮቹ ስማየት ይኖርበታል ብለዋል፣ የቀድሞ አሰልጣኙ ሮቤርቶ ዲማቲዮ። ጀምስ ታርኮስኪ የሰራው ጥፋት አነጋጋሪ ነው ብለናችሁ ነበረ፣ በማለዳው መረጃችን ላይ እጅግ በጣም የተጋነነ ጥፋት የሰራ ዳኛውስ አላዩትም ሊባል ይችላል። ቫር ይህንን አይቶ የለም ቀይ ካርድ አይደለም ማለቱ ደግሞ ፍጹም አነጋጋሪ ነበር። በመርሳይድ ደርቢ የኤቨርተኑ ተከላካይ ጀምስ ታርኮስኪ ማካሪስተር ላይ የሰራው ጥፋት ቀይ ካርድ ያሰጥ እንደነበረ ተረጋግጧል። የእንግሊዝ ፕሪምየር ሊግ ዳኞች ማህበር ተጫዋቹ በቫር በቀይ ካርድ መውጣት እንደነበረበትና ስህተት መሰራቱን ጠቅሶ ይቅርታን በይፋ ጠይቋል። ተጫዋቹ የተሰጠው ቢጫ ካርድ በቫር መሸረ እና ቀይ ካርድ መመልከት ነበረበት ያለው ማህበሩ የቫር ዳኛ ፖልቴርኒ ስህተት ስህተት መስራታቸውም ተረጋግጧል። ምናልባት እንግዲህ ፖልቴርኒ ምን አይነት እርምጃ ይወሰድባቸዋል የሚለው የሚጠበቅ ነው የሚሆነው። ጀምስ ታርኮስኪ ግን አሌክስ ማካሊስተር ላይ ፍጹም ፍጹም የተጋነነ ጥፋትም ነበር የፈጸመበት። አርኔስሎት ታርኮስኪ መካሊስተር ላይ ስለሰራውም ጥፋት እንደውም በጋዜጣ የመግለጫ አንስተውት ነበረ። ሁሉም ሰው ስለዚያ ነገር ያወራል። በተወራው ነገር ላይ ለምን አንድ ነገር ልጨምረን? ይህ በጣም ግልጽ ስለሆነ አስተያየት መስጠት አያስፈልገኝም። ስለ ዲያጎጆታ ወይም ስለ ከርቲስ ጆንስ ጥሩ አቋም ማውራትን እመርጣለሁ በጉዳዩ ላይ በተለይም ዳኞቹ ላይ ሀሳብ መስጠት አልፈልግም ብለዋል። ያው ከቅጣት ጋር በተያዘ ዳኝነት ላይ ውሳኔ ያው ዳኞችን በብዛት እንግዲህ ከተቃውሞ ጋር በተያዘ የተለያዩ ትችቶችን ያደረሱ አሰልጣኞች ቅጣት ተጥሎባቸዋል ና እስሎት ጉዳዩ ላይ ማብራሪያ ከመስጠት ተቆጥበዋል። ከርትስ ጆንስን አነሳለው ባሉት መሰረት ከርትስ ጆንስ እንደ ቀኝ ተከላካይ መጮተን በተመለከተ ይህ አዲስ ነገር አይደለም። ከዚህ በፊት ስለዚህ ጉዳይ ነግሬዋለሁ፣ ምክንያቱም ሱ ማድረግ ይችላል ብዬ ስለማስብ ብለዋል። በዛ ቦታ ላይ ኳንሳን ማጫወት ይችሉ ነበር፣ ግን በአየር ላይ ኳሶች ልንጠቀም እንችላለን። በመሀል ሴንተር ብናረገው ግን ጆንስን መርጠናል። ሪስክ አለው፣ ግን ከጆንስ ፈጠራን እንፈልጋለን እና ጨዋታው ላይ መከላከሉን ብቻ ስላልፈለግንም ነው እዛ ቦታ ላይ ያሰለፍኩት ብለዋል። ለዲያጎ በጣም ደስተኛ ነ ብለዋል። አስደናቂ ጎል ነው ያስቆጠረው በጨዋታው ላይ ይህ ለእሱና ለእኛ እንደ ቡድን የቴክኒካል ሰራተኞች ድጋፍም ጭምር ቆንጆ ነገር አስመልክቶናል። ለሱ የሚደረገው ድጋፍ ይቀጥላል ብለዋል። የመርሻይ ደርቢን ጨዋታ የልዩነት ግብ አስቆጣሪ እንደነበር አይዘነጋ በጣም ቆንጆ ግብ ነበር ያስቆጠረው። በእርግጠኝነት መቶ ፐርሰንት አስፈላጊም ነበር ብለዋል። ደርቢ ስለነበረ ብቻ ሳይሆን ከብሔራዊ ቡድን ረፍት በኋላ በሶስት ነጥብ መጀመር በጣም ጠቃሚ ነገር ነው። ይህ ድል የውድድር ዘመኑን ለመቀጠል መነሳሳትን ይፈጥርልናል ብለዋል። ሁሌም በራሴ አምናለሁ። ሁሉም እድሎች እንደሚወጣ አውቃለሁ እና እነሱን ለመጠቀም እዚያ መሆን አለብኝ። ይህ ጨዋታ ቡድኑን የምረዳበት ጥሩ መነሳሻ ጅምር እንደሆነም ተስፋ አደርጋለሁ። በጣም አስፈላጊ ሶስት ነጥብ ነው ያገኘ ነው ብሏል። ምንም ጥርጥር የለውም ሊቨርፑል የፕሪሚየር ሊጉን ዋንጫ ለማንሳት በሚያደርገው ጥረት ላይ አንደኛው ይህ ጨዋታ እንደነበረ ምንም ጥርጥር የለውም። ከ985 88 የውድድር ዘመን በኋላ ለመጀመሪያ ጊዜ አራት ተጫዋቾች ባርነስ፣ ሃንስ፣ ማክ ማሆን፣ ኒኮል ማለት ነው። በመጀመሪያ 30 ጨዋቶች ቋሚ ሆነው ጀምረዋል። ሊቨርፑል አሁን ይህን ሪካርድ ያስመዘግቡ በመጀመሪያዎቹ 30 ጨዋቶች ቋሚ ሆነው ሲጀምሩ ሶስት ተጫዋቾች ሪያንግረቨንበርች ግረቨንበርች ሳላህና ቨርጅል ቫንዳይ ከሆነዋል ማለት ነው። እንግዲህ በወቅቱ ከነበሩት ባርነስ፣ ሃንስ፣ ማክሆን፣ ኒኮል ቀጥሎ እነኚህ ሶስት ተጫዋቾች ይሄንን አድርገዋል። በሊቨርፑል በወጥነት ለመጫወቱም ምክንያት ቡድን ውስጥ እንግዲህ በእርግጥ የድካም ነገር ምን ያህል ዋጋ እንዳስከፈላቸው የአውሮፓ ሻምፒዮንስ ሊግ የካራቦ ካፕ ፍጻሜና ከኤፌ ካፕ የተሰናበቱበት መንገድ ይናገራል። ያው ፕሪሚየር ሊጉ ላይ ግን በወጥ ብቃት አሁንም እንደቀጠሉ ነው። ቨርጅል ቫንዳይክ ኤቨርተን ጋር በነበረው ጨዋታ ላይ ምርጥ ነበረም። ብዙ ኳሶችን ወደ ተቃራኒ የሜዳ ክፍል አቀብሏል። 20 ቀዳሚው ነው። ረጅም ኳስ ያቀበለው 16 እሱ ቀዳሚው ነው። አየር ላይ ኳሶችን ስድስት አሸንፏል፣ ቀዳሚ ነው። ዘጠኝ የአንድ ላይ እንግሪቶችን አሸንፏል፣ ሜዳው ላይ ቀዳሚ ነው። አራት ኳሶችን አቋርጧል፣ ሜዳው ላይ ቀዳሚ ነበር። ፍጹም ፍጹም የዚህ ተጫዋች ብቃት በተለይም በአንፊልድ ላይ ሲጫወት ፍጹም ፍጹም የተለየ የሚባል ነው። በጣም አስደናቂ ምሽት ነበር ያሳለፈው። ጄሚ ካራገር ሲዝኑ አብቅቷል ብሏል። በእርግጠኝነት ሊጉ የሊቨርፑል ነው። ስለዚህ ከዚህ በኋላ ሊቨርፑል የመርሃ ግብር ማሟ ያከለ ጨዋታዎች እንደሚያደርገው እንጂ ለሊቨርፑል ሁሉ ነገር ቀላል ነው ብሏል። ከዚህ በኋላ ዋንጫም ኦልሞስት ያለቀለት ነው ብሏል። ከዚህ በኋላ ከማንቸስተር ዩናይትድ እኩል ሀያ ፕሪሚየር ሊግ ዋንጫ ያለው ከመባል አርሰናል አያስቀረውም እያለም ይገኛል። ለማንኛውም ሊቨርፑል በ31ኛ ሳምንት የተወዳጁ እንግሊዝ ፕሪምየር ሊግ መርሃ ግብር እሁድ 10 ሰዓት ሲል በኢትዮጵያን አቆጣጠር ክራቨን ኮቴጅ ላይ ጨዋታውን እንደዚሁ የሚያደርግ ይሆናል። በአሰልጣኝ ማይክል አርቴታ የሚመሩት አርሰናሎች የወራ መጋቢት የወሩ ምርጥ ተጫዋች አራት እጩዎቻቸውን ይፋ አድርገዋል። በዚህ መሰረት ዴክላን ራይስ፣ ሚኬል ሜሪኒዮ፣ ዩሊያን ቲምበር እና ኢታን ንዋኔ ሪ የመጋቢት ወር የአርሰናል የወሩ ምርጥ ተጫዋች እጩ ሆኖ ይፋ ተደርገዋል። በዚህ መሰረት የአርሰናል ደጋፊዎች እናንተ የወሩ ምርጣችሁ ማን ነበር? አስፍሩልን። ጋብሪኤል ማጋለሽ ያጋጠመው ጉዳት ከሪያል ማድሪድ የደርሶ መልስ ጨዋታ ውጪ ሊያደርገው እንደሚችል መረጃዎች እየወጡ ነው። በእርግጥ የሕክምና ምርመራው ሙሉ ለሙሉ አልተጠናቀቀም። እስካሁን ባሉ መረጃዎች ግን ጋብርኤል ማጋሌሽን በተመለከተም በተለይም ጉዳቱን የተመለከቱና ከዚህ በፊት እንደዚህ አይነት ጉዳት ያስተናገዱ ተጫዋቾች ከሜዳ ምን ያህል ርቀዋል የሚሉትን ጥናት ያጠኑ የህክምና ባለሙያዎች እና ጋዜጠኞች ምናልባትም በዚህ ውድድር ዓመት የመመለሱም ነገር ሊያሰጋ ይችላል እያሉ ነው። ለማንኛውም የአርሰናልን የህክምና ቡድን አባላት የምርመራ የመጨረሻ ውጤት መጠበቅ ይኖርብናል። ሚረር ስፖርት ግን የአውሮፓ ሻምፒዮንስ ሊግ ያመለጠው ይመስለናል እያለ ነው የሪያል ማድሪድ ጨዋታን በዛ ቦታ ላይ እንግዲህ ዩሊያን ቲምበር ማጫወት ይችላሉ። በርካታ አማራጮች አሏቸው። ግን አሳሳቢው ነገር ዩሊያን ቲምበርም ከሪያል ማድሪድ ጨዋታ ውጭ ይሁን አይሁን የተረጋገጠ ነገር የለም። ቤን ኋይትም ከብቃት ጋር በተያያዘ አሁንም ጥያቄ አለ። ካላፊዮሪም ጥያቄ አለበት። ምናልባት ቲምበር፣ ሳሊባ፣ ሆይት ስኬሊ አሊያም ደግሞ ሪካርዶ ካላፊዮሪ ከተመለሰ ቲምበር፣ ሳሊባ፣ ካላፊዮሪ፣ ስኬሊ በርካታ አማራጮችን ሊጠቀሙ ይችላሉ። ግን ያልተጠበቀም አማራጭ በመከላከል ስፍራው ላይ አሰልጣኝ ማይክል አርቴታ ሊጠቀሙ ይችላሉ። ከጉዳት ጋር በተያያዘ በእርግጥ እንደ ሩዲገር ያለም ተጫዋች በሪያል ማድሪድ በኩል ስጋት ነው። ይፋ እንግዲህ እገዳ ሊጥር ይችላል። እሱ ላይ ብቻ ሳይሆን ሴባዮስ፣ ኬሊያን መባፔ፣ ቪኒሽስ ጁኒየር በሜትሮፖሊታኑም ጨዋታ ላይ ባሳዩት ደስታ አገላለጽ ምክንያት ያው ምርመራ እንደከፈተባቸው ይታወቃል። እና ከዚህ ጋር በተያያዘ ቅጣት ሊጣልባቸው ይችላል። ስለዚህ እነኚህም ተጫዋቾች በአርሰናልን በሚገጥመው የሪያል ማድሪድ ስብስብ ውስጥ ስለመገኘታቸውም አንድም የተረጋገጠ ነገር የለምና ይህም ለአርሰናል በእርግጥ ቅጣት የሚጣልባቸው ከሆነ ጥሩ አጋጣሚ ሊሆን ይችላል። ምናልባትም ጨዋታውን ሚዛን ለመጠበቅም ለአርሰናል ጥሩ አጋጣሚ ሊፈጥርለት ይችላል። ማንቸስተር ዩናይትድ በለቀቃቸው ተጫዋቾች እየተቀጣ ነው። ላብነት ያክል በዚህ ሳምንት ሲሸነፉ አንቶኒ ኢላንጋ በግል ብቃቱ ያስቆጠራት ግን ማሳያ ናት። በርካቶች ደግሞ የተቃወሙት የስኮት ማክቶሚኔ ክለቡን መልቀቅ ነበረ። ስኮት ማክቶሚኔ በናፖሊ ቤት አስደሳች ጊዜን እያሳለፈ ይገኛል። ዛሬ ከአንድ ሚዲያ ጋር ቆይታ ነበረው። በርካታ ነጥቦችን ስለ ቀድሞ ክለቡ ማንቸስተር ዩናይትድ በስፋት አንስተዋል። ሁልጊዜም የሚያስፈርሟቸው ተጫዋቾች ሰዎች በሚጠብቁት ልክ መሆን የማይችሉ ናቸው ይላል ስኮት ማክቶሚኔ ዩናይትድን እኔም ማስበው ሁሌም እንደምችል ወደፊት ለመራመድ ዝግጁ እንደሆንክና ድሎችን ለመጠቀም በአግባቡ መዘጋጀቴን ነው። ሁልጊዜም እያንዳንዱን ጨዋታ መጮት እንደምችልና ምን ያህል ዋጋ እንዳለ ማሳየት እፈልግ ነበረ። እኔን የሚያስቸግረኝ ነገር ወቅታዊ ነገሮች አይደሉም፣ ወይም ደግሞ መቆጣጠር የማልችላቸው ነገሮች እኔን አያስቸግሩኝም። ማድረግ የምችላቸውን ነገሮች ግን ለማድረግ እጥራለሁ፣ እለፋለሁ። አሁን ያንን እያደረግኩ እገኛለሁ ብለዋል በናፖሊ ቤት ወደ መጀመሪያ ቡድን ወደ ማንቸስተር ዩናይትድ ስገባ በተለይም ትልቁ ችግር የገጠመኝ ነገር ከአሰልጣኞች ጋር በተያዘ የእኔ ጥንካሬ ወደ ተቃራኒ ቦክስ ውስጥ እየገቡ ጎል ማስቆጠር ለተከላካዮች ፈተና መሆን ነበረ። ግን የመጡ አሰልጣኞች ሁሉ በዩናይትድ ስድስት ቁጥር ተጫዋች እንደሆነ አድርገው ነበረ። ያ ደግሞ ከእኔ ጨዋታ ጋር በጭራሽ ሊጣጠም አልቻለም። ባለፉት ጥቂት ዓመታቶች ግን አሁን ነገሮች ተስተካክለው ይገኛሉና በዩናይትድ ቤት እኔ ለመባከኔ ምክንያት የአሰልጣኞች ያጮት ስታይልና የዩናይትድ ትልቅ ችግር ደግሞ የሚያስፈርሟቸው ተጫዋቾች ፍሬ አልባ መሆናቸው ሲል የዩናይትድም የዝውውር ፖሊሲ ተችቶታል። አሌሃንድሮ ጋርናቾ በጣም ደካማውን የሆነ ብቃት በኖቲንግሃም ፎረስት ጨዋታ ካስመለከተ በኋላ በዚህ ዓመት ለሁለተኛ ጊዜ የማንቹሪያን ደርቢን ጨዋታም ከቋሚ አሰላለፍ ውጭ ሊያደርጉት ይችላሉ እየተባለ ነው። አሰልጣኝ ሩበን አሞሪም ሜል ስፖርት ይዞት በወጣው መረጃ መሰረትም በሩበን አሞሪ የሚደነቀው ሜይሰን ማውንት ምናልባትም በቦታው ላይ ድል ሊሰጠው ይችላል ተብሎ ይጠበቃል። ሌሎች አማራጮችንም ሊመለከቱ ይችላሉ የተባለው ሩበን አሞሪ በተጫዋቹ ጉዳይ ላይም ተጠይቀው ምላሽ ሲሰጡ ሰሞኑን ሩበን አሞሪ ቡድኑ የአንድ ተጫዋች ስህተት ብቻም የጎዳው ነገር አይደለም ወይም አንድ ተጫዋች ብቻም የሚጎዳው ቡድን አይደለም ብሏል። ክርስቲያን ኤሪክሰን ለማንቸስተር ዩናይትድ መቶኛ ጨዋታውን አድርጓል። በዓመቱ መጨረሻ ከክለቡ እንደሚሰናበት ይታወቃል። በነፃ ወኪል መቶ ጨዋታዎችን ሲያደርግ ሰባት ተገቦች 17 ኳሶችን አመሻሽ ተቀብሏል። ካራባው ካፕና ኤፍ ኤ ካፕን ደግሞ እንደዚሁ በማንቸስተር ዩናይትድ ቆይታው ማሳካት የቻለ ተጫዋች እንደሆነ ሳይዘነጋ በቀጣይ ሳምንት ማንቹሪያን ደርቢን እንመለከታለን። በኦልድ ትራፎርድ ማይሰር ዩናይትድ እና የከተማ ተቀናቃኙ ማይሰር ሲቲ እርስ በእርስ ካደረጓቸው ያለፉት 12 ጨዋታ በአንዱ ጨዋታ ነጥብ መጋራት አልቻሉም። ወይ ሲቲ ይረታል ወይ ማንቸስተር ዩናይትድ ይረታል ማለት ነው። ቀጣዩም ጨዋታ በጉጉት እንዲጠበቅ ያደርገዋል። ኮቢ ሜይኖ ከሁዱ ጨዋታ ውጭ ሲሆን፣ በተጨማሪም ሉክሾ ለሁዱ ጨዋታ መድረስ እድሉ ዝቅተኛ መሆኑ ተረጋግጧል። ስለዚህ ማንቸስተር ዩናይትድ ያለ ሁለቱ ተጫዋች ነው ጨዋታውን የሚያደርገው። በእርግጥ ማንቸስተር ዩናይትድ ያለ ሁለቱ ጨዋታን ማድረግ ከጀመረ ጥቂት ጊዜዎች ተቆይቷል። ሉክሾ የሚባለው ተጫዋች እንደውም በማንቸስተር ዩናይትድ መኖሩ ራሱ እስከ መረሳት ደርሷል። በተደጋጋሚ ጉዳቶች ምክንያት ቀጣይ ክረምት ላይም እንደ ሉክ ሻው ያለ ተጫዋች ክለቡን በቋሚነት ይለቃል ተብሎ ሲጠበቅ፣ እንደ ኮቢ ማይኑ ያለ ተጫዋች ደግሞ በማንቸስተር ዩናይትድ ቆይታው ዙሪያ ድርድሮች እየተደረጉ እንደሆነ ይታወቃል። እዚህም ተጫዋች የማንቸስተር ዩናይትድ ቆይታን ጉዳይ በተመለከተ እስከ ቀጣይ ክረምት ላይ እልባት ያገኛል ተብሎ ይጠበቃል። ደቢታውቀው ኮቢ ማይኑ በማንቸስተር ዩናይትድ ትልቅ ደሞዝ ይፈልጋል፣ እስከ 180 ሺህ ፓውንድ በሳምንት ሩበና ሞሪ ደግሞ በተጫዋቹ ቀጣይ ቡድናቸው እቅድ አካል ስለመሆኑም እርግጠኛ ሆነው ለተጫዋቹ ዋስትና አልሰጡትም የሚለው ጉዳይ ከኮንትራት አለመፈረሙ ጀርባ ያሉ ትልቅ ጉዳዮች መሆኑን ሰሞኑን ነግረናችሁ ነበረ። የአሁኑን እዚህ ጋር በቃ ነ በደህና ቆዩን።